ዛሬ እኔ እዚህ ነኝ ለማነጋገር ስለ አንድ በጣም የተለመደ ነገር ግን በጣም አስደሳች እና አስፈላጊ ጉዳይ የሆነው የስኳር ህመም ኒውሮፓቲ ላይ የስኳር ህመም ከደም ግፊት ጋር በመሆኑ በዓለም አቀፍ ላይ ብዙ ሰዎችን የሚያጋጥም በጣም የተለመደ ያልተላለፈ በሽታ ነው የስኳር ህመም እንዴት ነርቮችን እንደሚያጋጥም ብዙዎቻችሁ ያላችሁት ጥያቄ ነው በጣም የተለመደው ምልክት ኒውሮፓቲ ይሆናል ኒውሮፓቲ ምንድ ነው ነርቮች ከአእምሮ ይጀምራሉ ወደ አንገት አገዳ ይወርዳሉ እና ወደ እጆች እና እግሮች ነበሮች ይገባሉ። እነዚህ ነበሮች የተባሉት የውጭ ነበሮች ናቸው። በጣም ቀጭን ናቸው፣ እንደ ላም መስመር ናቸው። እና እነዚህ ነበሮች ማንም ሰው ስኳር ህመም ካለው የመጀመሪያ የሚጎዱት ናቸው። ስለዚህ እንዴት ላነሰው ቀላል ምልክት እንደምንለው የመርፌ እና መርፌ ወይም የሚቃጠል እግር ምልክት ነው። ወደ ቀርበው ህመምተኛ አንድ ነገር በእግሮች ወይም በእጆች ላይ እንደሚሰራ ወይም እንደ መርፌ እንደሚሰማ ወይም በጣም ሙቀትና እንደሚቃጠል እንደሚሰማ ይሰማል። እነዚህ የውጭ ኒውሮፓቲ የመጀመሪያ ምልክቶች ናቸው። ብዙዎቻችሁ የውጭ ኒውሮፓቲ የስኳር ህመም ከስኳር ህመም መጀመር ሁለት እስከ ሶስት ዓመት በፊት እንደሚጀምር ማወቅ ይደንቃችኋል። ስለዚህ ይህ እንደ ማስጠንቀቂያ ምልክት ይሆናልና በወደፊት የስኳር ህመም ማሳደግ እንደምንችል ይነግረናል። የተሻለ ምልክቶች ምን ሊሆኑ ይችላሉ? በከባድ ጉዳት ላይ ስለሆነ ሙቀት ሊጠፋ ይችላል። ብዙ ሰዎች ወደ እኛ ይመጣሉ እና የእጆቻቸውን እና የእግሮቻቸውን መጠን እንደጠፋ ይነግሩናል። እነሱ እንደ ምግብ እንደ ጠፍ ይሰማሉ። ስለዚህ ይህን ደረጃ የስኳር አሚዮትሮፊ ወይም የቱንቻ ትሮፊ እንላለን። ቀጥሎ ከዚያ በላይ ምቹት እና የምርኮና የመውደቅ ምልክቶች ሊኖራቸው ይችላል፣ ምክንያቱም በመላላስ ላይ ያለ ማስተካከል ነው። ከዚያ በላይ እግሮቻቸው ደካማ ስለሆነ ይወድቃሉ እና ይወድቃሉ እንደሚሆን ያስተውላሉ። በእጅግ ከባድ ጉዳት ላይ ከእግር ጉዳት በኋላ ታካሚው ድንገት እግሩ እንደሚፈስ ያስተውላል፣ ነገር ግን ምንም አይሰማም። ቁስሉ ትልቅ ይሆናል፣ ነገር ግን ምንም እንደማይሰማ ምክንያቱም እግሩ እንደተጎዳ ማስተዋል አይችሉም። ይህ ከባድ የስኳር ህመም ኒውሮፓቲ ነው። እንደ ኒውሮሎጂስት ብዙ ሰዎች ይጠይቃሉ፣ ከከውጭ ኒውሮፓቲ በተጨማሪ ስኳር ህመም አንጎል ወይም የአንጎል አስተላላፊ ክፍል ሊጎዳ ይችላል እንደሆነ። መልሶ አዎ ነው። ስኳር ህመም ካልተቆጣጠረ እንደ ልብ ጥቃት ወይም ማይኮካርጊያል ኢንፋርክሽን ሊያስከትል በመምሰል ወደ አንጎል ጥቃት ወይም ስትሮክ ሊያደርስ ይችላል። ስኮር ህመም ካልተቆጣጠረ በሆድ ውስጥ ብዙ ደም እንቀት በመፍጠር እና አንጎል በስኮር ህመም ምክንያት በማሳንሳል እንደ ኮርቲካል ሴረብራል አትሮፊ የምንጠራው የአንጎል መቀነስ በማሳንሳል ከመጠበቅ በፊት ዴመንሺያ ሊያጋጥማቸው ይችላል። ከባድ የሆድ ወይም የሽን ችግር ሊያጋጥማቸው ይችላል። የውድ ርቀት ሊፈጠር ይችላል። እንክልፍ በየጊዜው ወይም በመደበኛ ሁኔታ ሊያስወግዱ አይችሉም። የስኳር ህመም ኒውሮፓቲን እንዴት ማከላከል ይቻላል? በጣም ቀላል ነው። ስኳር ህመምን በቀደም ብለው ያከማቸው ጥሩ እንቅስቃሴ እንዳለውት ያረጋግጡ፣ እና ይህ የኒውሮፓቲ መነሻ ህክምና ነው። በኒውሮፓቲ ላይ ልዩ ህክምና የለም። የኒውሮፓቲን ምክንያት መከላከል አለብን። ይህም በተመሳሳይ ሁኔታ ስኳር ህመምን መቆጣጠር ነው። ስለዚህ ውድ ጓደኞች የስኳር ህመም በተለይም በነርቭ ስርዓት ላይ የሚኖር ምልክት ማስታወቅ እና ማስተዋል በጣም አስፈላጊ ነው።